ሚባል ቦታ ነው ያለነው። ቤተ ክርስቲያኒቱ ያለችበት ቦታ ወንዝ ዳር በመሆኑ በወንዙ ደግሞ ብዙ ያልሆኑ ቆሻሻዎች ለቤተክርስቲያንም ሆነ ለምእመናን ለሰው ልጆች የማይሆን እንትን ወንዙ የሚያመጣው ጠረኖች ይረብሻሉና ምእመናን ሊድኑ ሲመጡ ትንሽ አስተያየት ይሰጣሉ። ድነው ግን ነው የሚሄዱት። ይሄ ሁሉም ቢሆን ምንም የሚያገኛቸው ነገር የለም። በእመቤታችን ምልጃ በቅዱስ ዑራኤል ጠባቂ በእግዚአብሔር አዳኝነት እየተፈወሱ ነው። ይህን ወንዝ አልምተን ከወንዙ በኋላም ተሻግረን ብዙ አምልኮት የሚፈጸምበት የማይገባ ስራ የሚሰራበት ዛፍ አለ። እዚህ ከኋላ የምታዩ ሾላ ዛፍ ምእመናን ያልገባቸው ያልተረዱ እየመጡ አምልኮ ባይድ ማይሆን ደም እያፈሰሱ፣ ጭስ እያጨሱ የሆነ አምልኮ ባይድ የሚፈጽሙ ምእመናን ያልገባቸው እናቶቻችን፣ አባቶቻችን ነበሩ። እሱን ቦታ ወደ ደብሪቱ አስገብተን ደብሯ የራሷ አድርጋ ባርካ ምእመናን ተሰባስበው ቃለ እግዚአብሔር የሚሰሙበት ስለ እግዚአብሔር የሚነጋገሩበት እንዲሆንና ወንዙም ድልድይ ተሰርቶ በማዶ ብዙ ምእመናን መቁረብ ስጋው ደግሞ የሚቀበሉ ንሳ መግባት የሚፈልጉ አሉና እነሱን ምዕመናን እንዲሻገሩ ድልድይ ለመስራት አሁን ሰበካ ጉባኤው የልማት ኮሚቴው የአስተዳደር ጽፈት ቤት፣ ሊቃውንት መምህራኑ፣ ካህናቱ በእንቅስቃሴ ላይ ነው ያሉትና በውስጡም በውጭም ያላችሁ ምዕመናን፣ በእውነቱ ይች ቦታ የድህነት ማዕከል ናትና በጸበሏ ብዙ ነገሮች እየተፈቱ ነው። ችግር እየተፈታ ስለሆነ ሁላችሁ ምዕመናን ይህን ድምፅ የሰማችሁ መጥታችሁ ወደዚህ የድህነት ማዕከል አእምሯችሁ የተረበሸ ውስጣችሁ በሽታ የቆሰለ ድህነት ያጣችሁ ተስፋ የቆረጣችሁ ምዕመናን መጥታችሁ እንድትፈወሱ በልዑል እግዚአብሔር ስም በመንበረ ጸባኦት ቅድስት ልደታ ለማርያም ና ቅዱስ ኡራኤል ማሳሰብ እንፈልጋለን። በዚሁ ሳገለግል ግን በዚሁ ደብር ልዩ ልዩ ፈውስ እየተፈወሰ ህሙማን እየዳኑ፣ ለምጻሞች እየነጹ፣ ጎባጣዎች እየቀኑ፣ በዲስክ የተያዙት፣ አካለ ስንኩል የሆኑ፣ በዲስክ የተያዙት፣ ጨጓራ በሽታ፣ የካንሰር በሽታ፣ በተለያየ ካንሰር በሽታ አብዛኛውን እየዳነ ይገኛል በዚህ ደብር። ብዙም ደሞ ከአማኑኤል የመጡ ሐኪም ተስፋ የቆረጡ የአእምሮ ህመምተኞችም እኔ የማውቃቸው የመዘገብኳቸው አሁን ጤነኛ ሆኖ ከመድኃኒት የወጡ እነሱም ደግሞ በዚህ ቦታ ተፈውሰዋል። እኔ ደግሞ በዚህ ቦታ ላይ ያው አጥማቂ እንደመሆኔ ምስክር ነኝ። ጤንነታቸውን ካረጋገጥኩ በኋላ ከመድኃኒት ከሌላ ሁሉ ነገር ነጻ መሆናቸውን ካረጋገጥኩ በኋላ እንዲመዘገቡ አድርጌ በመዝገብ መዝግቤ አስቀምጫለሁኝ። እሱ ደግሞ እውነት ነው። ስለ እውነት መመስከር አዳኝም እግዚአብሔር ቢሆንም በእመቤታችን ላይ አድሮ እግዚአብሔር ብዙ ድውያኖች እየተፈወሱ ነው ያሉተኝ። እና በዚህ እንግዲህ ስንገኝ፣ በዚህ ቦታ ስንገኝ እንግዲህ የመጣችሁ እንድትፈወሱ ይህ ቦታ የድነት ቦታ ስለሆነ አሁን አዲስ ጸበል በዚህ ቦታ ላይ ወጥቶ ይሄ ጸበል ህዝብ እየፈወሰ ነው ያለው፣ ድጉያን እየተፈወሰ ነው ያለው፣ ለምጻሞች የነጹ ነው ያሉት፣ የታመሙት አይነ ስወራን እየበራ ነው ያለው። ደግሞ በዚህ ሶስት ቀን ውስጥ አንድ አይነ ስወር አዚህ ጸበል ወስደው እሱም አይኑ በርቶለት አለኝ። ይሄ ደግሞ ለእኔ ምስክር ነው። ከዚህ በፊትም ደግሞ ሁለቱ እንደዚህ ሁለት እናቶች እንደዚህ አይናቸውን ቢውሏቸው በሐኪምም ተሰርቶላቸው ቢውሏቸው አዚህ መጥተው ድነዋለኝ። ይሄ ደግሞ ምስክር ነው ለእኔ እና ከዚህ የተረፈ አብዛኛው የዲስክ በሽታ የኮረና በሽታ እዚህ ቦታ የለውም እና እነዛ እነዛ በእኔ በእኔ በኩል እንደ ምስክርነት ይሄንን እንደ ምስክር ሁ እናገራለሁ። ድኖ ስላገኟቸው እኔም በራሲ በኩል ስለመዘገብኳቸው ምስክር ነውና እየመጣችሁ እንድትፈወሱ። ሰባት ዓመት ኖ ተኛሁ አልጋ ላይ የቀረሁ ነበረ። አሁንም በቤቴ ማርያም እዝች መጣች። እሷ ስትመጣ ጊዜ ማርያም ልደታ ማርያም መጣች ሲሉኝ፣ መጣሁ ይዘውኝ፣ ሰው አምጥቶኝ። እዚህ ኮሳሳ ቤት ነበረ፣ ድንጋይ አጥር ውስጥ ነበረች። በድንጋይ ካባ ነበረ፣ በካባ ውስጥ ነበረች። እሷን መጥቼ ጠዋት ጠዋት እየመጣሁ እየተሳለምኳት፣ ጠበሏን እየጠጣሁ ጠዋት ጠዋት እየመጣሁ ጠበሏን እየጠጣሁ በቃ ሲሻለኝ ሲሻለኝ ሲሻለኝ መጣው። ማርያም እንደዚህ ረዳችኝ፣ እንደዚህ ደገፈችኝ። ልብ ድካም ነበር፣ ስኳር ነበር፣ ደንግፊት ነበር፣ ኮስትሮል ነበር፣ ይሄን ሁሉ ነበረ። አሁን እግዚአብሔር መቼም እችን ማርያም መጣችና እሷን ጠበልዋ ስጠጣ ጊዜ ትንሽ ፋታ አገኘው። ይኸው አሁን በዚህ ሰሞን በሽታ አይለብህም ተባልኩ። ክኔን በቃ አቁም አልተባልኩም በሽታ አይለብህም ተባልኩ። እንዲ በአጭሩ ቤተክርስቲያኒቱ ከተተከለች ጀምሮ በጸበሉ የተደረጉ ፈውሶች በአእምሮ በሽታ የሚሰቃዩ የአእምሮ ህሙማን ማይከል ማረጋገጫ ወረቀት የሰጧቸው 356 ምዕመናን ድነው ነፃ፣ ከአእምሮ በሽታ ነፃ ሁነው ምስክርነታቸውን ሰጥተው በዚህ በደብሯ የሚያጠምቁ ካህናት መዝገብ ተመዝግበው ይገኛሉ። ሌላኛው በካንሰር በሽታ የሚሰቃዩ ምእመናን ሰላሳ ሁለት ምእመናን ከካንሰር ከልዩ ልዩ የጡት ካንሰር፣ የማይፀን ካንሰር፣ የደም ካንሰር፣ የጨጓራ ካንሰር፣ የተለያየ ካንሰር በሽታ ሲያሰቃያቸው የቆዩ በህክምና ማይከል ተረድተው ተስፋ ያላገኙ ተስፋቸው የተበጠሰ የተሞጠጠባቸው ምእመናን መጥተው በዚህች በቅድስት ልደታና ቅዱስ ላይል ቤተ ክርስቲያን ጸበል ተጠምቀው የተፈወሱ ሰላሳ ሁለት ምዕመናን ከካንሰር በሽታ ድነዋል። ሌላኛው የእጢ የማህፀን እጢ የተባለ ምዕመናን እንዳይወልዱ ዘር እንዳይተኩ ማህፀናቸውን በበሽታ መልክ እያሰቃያቸው ብዙ ሲሰቃዩ የነበሩ ሕክምናም ሂደው ማህፀናችሁ ካልወጣ ጭራሹን መዳን አትችሉም የተባሉ ምዕመናን መጥተው ተጠምቀው ስምንት ምዕመናን እናቶቻችን ከማህፀን እጢድ ነው ምስክርነት ቃላቸውን የሰጡ አሉ ምዕመናን። ሌላኛው በዲስክ በሽታ ታመው የሚሰቃዩ ምዕመናን ዲስካችሁ ተንሸራተዋል፣ ፊዚዮቴራፒ እየሰራችሁ ራሳችሁን ትሪት አርጋሉ ብለው መድኃኒት እየወሰዱ ይሰቃዩ ነበሩ ምዕመናን እንዲሁም መጥተው በዚህ ግቢ ጸበል ተጠምቀው እምነት ተቀብተው መስቀል ታሽተው ተሳልመው። የዳኑ ስድስት ምዕመናን እናቶቻችን አባቶቻችን ምስክርነት ቃል ሰጥተውና ሌላኛው በዲግሪ በማስተርስ በልዩ ልዩ ትምህርት ከተለያዩ ከታዋቂ ከሚታወቁ ተቋማት ዩኒቨርስቲዎች ተመርቀው ስራ አጥተው ቁጭ ብለው እየዋሉ መቤት የቅድስት ልደታ ስራ ስጭን ከልጅህ ዘንድ አማልጅን ብለው እሷም የምልጃ ናት፣ የእናትነት ልክ መሰረት ስለሆነች ወላዲተ አምላክ ቅድስት ድንግል ማርያም ልደታ ለማርያምን መጥተው ለምነው በእውነቱ በተመረቁበት የተሻለ ስራ እነሱ የፈለጉት ሳይሆን እግዚአብሔር የሚያስፈልጋቸውን አይን ያላየው በጆሮ በሰው ልብ ያልታሰበ ድንቅ ስራ የሰጥቷቸው ምስክርነት ቃል ሰጥተዋል። ይህ ቤተ ክርስቲያን በ2008 ዓመተ ምህረት እዚህ አካባቢ ቤተ ክርስቲያን እንደሚያስፈልግ እና ሕዝቡ ጥያቄ ስላበዛ ቤተ ክርስቲያን እንፈልጋለን እዚህ አካባቢ ብሎ የሕዝቡን ጥያቄ በመከተል ኦልሬዲ ካሉት ለማቋቋም እንድን ከተባለው ምእመን መሀል አንዱ ኔ ነኝ። እዛ 2008 ዓመተ ምህረት የቦታውን ባለቤቶች እነ ሞጎስ መኮንን፣ በቀለ አበበ፣ ነገሳ አበበ፣ ግርማ አበበ ይባላሉ። ሁሉንም እዚህ ቦታ ላይ ቤተክርስቲያን እናቋቁማለን። ስለዚህ እናንተስ ምን ይመስላችኋል? ቦታውን ትፈቅዱልናላችሁ ወይስ ብለን ስንጠይቅ እነሱ ፍቃደኛ ሆኑ። በዚህ ምክንያት 2008 ዓ.ም መቃኞ ቤተክርስቲያን ተሰራች። መቃኞ ቤተክርስቲያን ሲሰራ ህገወጥ ነው በሚል በወቅቱ የነበሩ የአስተዳደር አካላቶች ያው መቃኞ ቤተክርስቲያኗን አፈረሱብን፣ እኛንም አሰሩን። ከዛ በፍርድ ቤት በዋስትና ወጥተን ከዛ ተስፋ ባለመቁረጥ በ2011 ዓ ም እንደገና እንደገና መልሰን አቋቋምን። ከዛ በኋላ የህዝቡን ጥያቄ በረታ። ሁሉም ነገር ቤተ ክርስቲያኑ ለማጠናከር ሁሉም ጥረት እያደረገ እያጠናከረ እያጠናከረ ከዛ በኋላ ቤተ ክርስቲያኑም ቤተ ክህነት ጥያቄ ቀርቦ የተፈቀደ ስለነበረ የቤተ ክርስቲያን ካህን እንዲልኩልን እንትናለን። በዛው መሰረት በሰዓቱ የነበሩት ቄሲስ ሳሙኤል ደሳለኝ የሚባሉ አሁን ኪዳነ ምሕረት ቤተ ክርስቲያን ተቀይረው ነው የሄዱት። በእሳቸው አስተዳዳሪነት ቤተ ክርስቲያኑ ካህናቶች መጡ። አገልግሎት ተጀመረ መጋቢት 30 2008 ዓ ም ከዚች መቃኛዋ ስንሰራ ህገ ወጥ ነው የምትሰሩት ብለው የአካባቢው አስተዳደር የወረዳ ስምንት አስተዳደር ማለት ነው ወስዶ ፖሊስ ጣቢያ ለጥያቄ አቀረበን ያው የተህደም ጥያቄ ተጠየቅ ምናልን እንዳሰሩ ተብለን ተከለከልን ያው ስንጠየቅ ያለ ነው ብዛት ቢኖረንም እንደ ኮሚቴ ሶስታችን አቶ ነጋሽ ዳዲ፣ አቶ ጌታቸው ባልቻ እና እኔ መሪጌታ ፍቅረ ማርያም ፍስሀ ተጠይቀ፣ እንደ ኮሚቴ ሆነን መሬት የሰጡ ሰዎችም ሁሉም በቃ እንዳሰሩ፣ ይህ አይቻልም የሚል ማዕቀብ ተደረገብን። ተነስተን ሄድን ጥለን። ከዛ በኋላ እንደገና በወሩ አሁንም ባለማረፍ እንደገና ያው የእግዚአብሔር ፈቃድ ነው። ሚያዚያ መጋቢት 30 እንደዛ ሆኖ ሚያዚያ 23፣ አሁን እቺን መቃኞ ቤተክርስቲያን ሰርተን ታቦቱን ገና ከማስገባታችን በፊት ትንሳኤ ነበረ። በ23 መጋቢት ማነው ሚያዚያ 23 በ23 ታየች፣ በ24 ሰኞ፣ በ25 ማክሰኞ ቤተክርስቲያን ሆና ፈረሱ ፈረሰ አፍርሰውም ማልተውም አፍርሰውም ዝም አላሉም። እኛን እንደገና ደግሞ አርሶ አደሮችን መሬት የሰጡትንም እኛ እንደ ኮሚቴም ደግሞ ሆነን ደግሞ ያለነው ነው በሙሉ ወደ ሰባት ሰዎች እኛን አሰሩ። በወሩ በወሩ ግንቦት ሀያ ሶስት ቀን ነው ሀያ አራት ቀን ግንቦት ሀያ ሁለት ቀን ሰኞ ተያዝን በቃ በወሩ ታስረን እኛ እዚህ ሰሚት ፍርድ ቤት ነው። በወሩ ታስረን ተፈታን። ከተፈታን በኋላ እንደገና አሁንም መሬት ወረራ ነው በምንም ተአምር እንዳደርሱ ከዚያ በሚል ፍርድ ቤቱ ማዕቀብ አደረገብን። አሁንም ተቀምጠን ዝም ብለን እያለን እንደገና 2008 እንደዛ ሆኖ 2009 2010 2011 እንደገና እንደውም በዚህ ቦታ ላይ ህዝቡ ተፈራርሞ ቤተ ክርስቲያን እየፈለገ ሀገረ ስብከት ትብር ጠይቆ ቦታ አርሶ አደር ሰጥቶ ምንም ነገር ያው በማይልበት ቦታ እኛ ተከልክለን እያልን ሌሎች ሰዎች እንደገና በዚህ ቦታ ላይ እንደገና ሌላ መስረታ እንደገና ሲጀምሩ አሁንም ሀገረ ስብከት ይሄ ቦታ እኮ ተፈቅዶበታል፣ ይሄ ቦታ እኮ እንደዚህ ነው በሚል ሀገረ ስብከቱ እንደገና ለእኛ እንትን ሲለን ዙረን ያው እንደገና አይ ቦታው ተፈቅዶበታል ቀደም ሲል እንደዚህ እንደዚህ ነው ተባሉ። ተመልሰን እንደገና አሁንም ቢሆን እኛ በሌላ መልክ እንደገና መእተን ያው ታግለን 2011 ታህሳስ 26 አርብ ቀን አምጥተን አሁንም ይችው መቃኞ ሰራን። በ27 ቅዳሜ ቀን ታቦተ ሕጓ ወደ ተሰራችው መቃኞ ቤተ ክርስቲያን ገባች። ከዚያ ጀምሮ ያው እግዚአብሔር ይመስገን ተሻሽሎ ሁኔታው ትንሽ አስተዳድሩ ምኑም ቀዝቀዝ ያለበት ሁኔታ በመሆኑ ያው እዚህ የደረሰችበት ጋር አገልግሎትም እየተገለገለ መደረግ የሚገባው በወቅቱ የሰጡት ቦታ ይህ ባይሆንም በተለያየ መልኩ ያው እያስፋፋን ምን እያልን ያው እዚህ አሁን በዚህ በምታየዋት ደረጃ ደርሳለች ማለት ነው። እንግዲህ ቤተ ክርስቲያኗ ከዛሬ ስድስት ዓመት በፊት አራት በአራት በሆነች ላሜራ ብረት ውስጥ ነበረ ያለችው ከጀርባ ደግሞ ወንዝ ነው እና ያለው እንደው በቅዳሴ ጊዜ ምእመናን ስጋው ደግሞ ለመቀበል በሚሰለፉበት ጊዜ በተሰማሩበት ጊዜ ዝንብ ያቆሻሻ ባለበት ዝንብ መኖሩ ግድ ነው እና ዝንቦች ይመጡ ነበረ እና ከዛፍ ላይ ቅጠል እየተቆረጠ ማይጠንት እየታጠነ ነው። እነዛ ዝንቦች ሲሮቁ የሉበት የሚቆርቡ ሰዎች እንኳን ካፋቸው ላይ ዝርቦችን እፍፍ እያሉ እሺ እያሉ እያባረሩ ነው እና ያህ ነገር አልፎ ደግሞ ዛሬ እግዚአብሔር ይህንን ቤተ መቅደስ ስላሳየን እግዚአብሔርን እንደ ያን የሆኝ ያየውት ነገር ስላለ ዛሬ ላይ ሆኝ ይህን ስላየን ለዚህ ስላደረሰን እግዚአብሔር ስሞ የተመሰገነ ይሁን። ከዚህ ከአጥሩ ጎን ለጎን ደግሞ የድልድይ አለ። ድልድይ ያገናኛል እና በድልድዩም ዙሪያ ላይ ምእመናን እንግዲህ የቤተ ክርስቲያን አገልግሎት ከሌሊት ጀምሮ ነው እንዲ ቀን ብቻ አይደለምና ከሌሊት ጀምሮ ከማህሌቱ ከሰዓታቱ ጀምሮ ከቅዳሴው ጀምሮ ነው እና ብዙ ምእመናን ውጪ ለምንድን ነው የምታስቀድሱት ብለን ስንል ሌሊት መምጣት እንፈልጋለን ግን ደግሞ ወደዚህ መሻገሪያው ድልድይ አስተማማኝ አይደለም በተለይ በክረምት ጊዜ ውሃው ወንዙ ሞልቶ ድልድዩ ደግሞ የሚያስተማምን አይደለም ና በእንጨት የተሰራ ነውና ሊበሰብስ ይችላል ና ያንንም በመፍራት ብዙ ምእመናን እንግዲህ ሌሊት ላይ የሚደረገውን የቤተ ክርስቲያን የጸሎት ስነ ስርዓትን መከታተል አልቻሉም እና ማታም ደግሞ ትንሽ መሸት ሲል አንድ ሰዓት ሲሆን ሌሎች ምእመናን ወደ የቤታቸው ነው እና የሚሄዱት። ያ ደግሞ የሆነው ምንድን ነው መሄድ ሳይፈልጉ መራቅ ሳይፈልጉ መቅረት ሳይፈልጉ የሚቀሩት እና የሚያረፍዱት ከዚህ የተነሳ ነው እና ልዩም ቢጠናከር ቢሰራ ብዙ ምእመናን መኖሪያ ቤት ከዚህ ከሰንሻይን ጀርባለና ያ ስለሆነ ብዙ ሰዎች አገልግሎቱን እንደው ብትደግፉ በመላው ዓለም የምትኖሩ ይህንን የእግዚአብሔርን እግዚአብሔር ጤና ሰጥቷችሁ ይቺን ሰዓት እንኳን ይህንን ቲዩብ ይሄንን መረጃ በመከታተል ላይ ያላችሁ ሰዎች ጆሮችሁ ስለሰማ አይናችሁ ስላየ ነውና ጤና የሰጣችሁን እግዚአብሔርን የጤና ጥራችሁን ያስጠበቀላችሁን መድኃኔዓለምን እናንተም ደግሞ ቤቱን እንድታግዙ በገንዘባችሁ፣ በጉልበታችሁ፣ በጸሎታችሁ ጭምር በጸሎትም እግዚአብሔር ይገለገላልና ይቺን ቦታ ሰሚት መነበረስባት ቅድስት ልደታ ለማርያምን አስባት እያላችሁ አብዛት ጠብቃት እያላችሁ በጸሎትም እንድታስቡ እንደ ስብከተ ወንጌል እንደ ቅዱስ ቤተ ክርስቲያን ይሄንን ለመግለጽ እወዳለሁኝ። በተረፈ እግዚአብሔር አምላክ ነህሜያ እንዳለው በመጽሐፍ ነህሜያ ምዕራፍ ሁለት ቁጥር ሀያ ላይ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ነው እና ነህሜያ ያለው። እንደ ነህሜያ እግዚአብሔር ያከናውናል፣ እኛ እንሰራለን። እኛ ስንሰራ የሚያከናውንልን እግዚአብሔር ስለሆነ እሱ ያከናውንልን። አሁን እኛ ችግራችን ምን ነው? ያው የቦታ ጥበት አለ። መኪና መጥቶ መቆም አይቻል፣ የሚቆምበት የለም። ሁለተኛ ደግሞ ሕዝብ የሚቆምበት የለም። አንዱ ችግራችን የቦታ ጥበት ነው። እቅድ ይዘን እየሰራንበት ያለ ነው። በአብዛኛው በሶስት ኤሪያዎች ወይም በአራት ኤሪያዎች ላይ ነው ማለት ይቻላል። እነዚህም አንደኛው የቦታ ጠባብ የሆነውን የቤተ ክርስቲያኗን ግቢ ማስፋፋት ነው። ሁለተኛ ደግሞ አጥርና በር ነው። ሶስተኛ ደግሞ ከጸበሉ ልማት ጋር የተያዘ ነው። አራተኛው ደግሞ በር መግቢያና መውጫ እሱን ማዘጋጀት ነው። እነዚህ ሁሉም ነገሮች በሰበካ ጉባኤ ውይይትና ጥናት ተደርጎባቸው ምክክር ተደርጎባቸው በጥሩ ሁኔታ ተዘጋጅተው በወረቀት ላይ ከአካባቢውም ባለስልጣን የመንግስት አካላት ጋር ተመካክረን የተዘጋጁ ናቸው። የምዕመኑን በሩቅም በቅርብም ያሉትን ምዕመን ድጋፍና ተሳትፎ የሚጠብቁ ናቸው። እንደው እያንዳንዳቸውን ጊዜ ወስዶ እንትን ለማለት ጊዜ ባይበቃም እንደው ባጠር ባለ ሁኔታ ለምሳሌ ወንዙና ድልድዩ አካባቢ ልማት መስራት ተፈልጓል። ይሄ ልማት ወንዙ ብትንትን ብሎ በዚግዛግ አቅጣጫውን ስቶ ወደ ተለያየ አቅጣጫ ነው እየፈሰሰ ያለው። ይሄ ወንዝ መንግስት ወንዝ ልማትን ባደረገው አቅጣጫ ባስቀመጠው እንትን መልኩ ቢስተካከል ጥሩ ልማትና ለእይታም ለአካባቢውም በጥሩ ሁኔታ ማስተካከል ይቻላል የሚለውን እንትን አድርጋ ቤተክርስቲያን ከአካባቢ ልማትና ከአረንጓዴ ልማት ጋር ካላት ቁርኝት ቀደም ሲልም ጀምሮ ታደርገው የነበረው ልማት በመሆኑ ይህንን የወንዝ ልማት ማስተካከል ፈልገናል። ወንዙ በጥሩ ሁኔታ አቅጣጫ ሰጥተነው ብንመራው ምንም አይነት ጉዳት ሳያደርግ በክረምት እየሞላ ድልድዩን አሁን ያለውን የምታዩትን ጊዜያዊ ድልድይ ከአምስት ጊዜ በላይ ህብረተሰቡን እንትን አድርገን አሳትፈን ጠግነናል። ግን አምስት ጊዜ በላይ ወስዷል። ሁለት አካባቢ ልጆችን የአካልና የህይወት እንትን አድርሷል። እንደዚህ እያደረገ እየዘለለ እየወጣ እንትን እያደረገ ነው። ያንን በጥሩ ሁኔታ በአግባቡ መስመር ልናስይዘው ጥሩ አቅጣጫ ልናስይዝለት ፈልገናል። ድልድዩም እንደሚታወቀው ብዙ ምእመናን ከላይኛው ሰፈር ከየትኛው ከብዙ አቅጣጫ ከሁለት ከአምስት ደቂቃ ባነሰ ቦታ ላይ መምጣት የሚችሉ እናቶች እያዘኑ ቅር እያላቸው እየተመለሱ ወንዝ እየሞላባቸው ድልድዩ እየተነቃነቀ እየጣላቸው ስለተቸገሩ እያዘኑ ስጋው ደሞ ሳይቀበሉ የሚመለሱበት ሁኔታ ነው ያለው። ያንን ነገር በአስቸኳይ መቅረፍ አለብን ብለን ድልድዩን በጥሩንትን እንትን ከሌሎች ባለሙያዎች ጋር በመተባበር ተዘጋጅቷል። የምእመናንን ድጋፍና ተሳትፎ ብቻ ነው እየጠበቅን ያለ ነው። ድልድዩና ወንዙ በዚህ መልኩ ካስተካከል ነው ቀጣዩ ሊሆን የሚችለው ደግሞ የግቢው አጥርና በሮች ናቸው። አጥሩ እንደሚታየው ባዶ ነው። ሌሊት የዱር አራዊቶች፣ አንዳንድ ዘራፊዎች እየገቡ ጉዳት እያደረሱ ነው እዚች ቤተክርስቲያን ላይ፣ ቀንም ደግሞ እንደዚሁ የቤት እንስሳዎችና የማያስፈልጉ ሌሎች የእምነቱ ከእምነቱ ውጭ የሆኑ ሰዎች በዚህ እያለፉ መንገድ አድርገዋታል። ቅዳሴው እየተካሄደ ህዝቡ እያዘነ እንዴት እንዲህ ይሆናል እያለ ቅዳሴው እየተካሄደ ህዝቡ በመንገዱ በግቢው አቋርጦ ይሄዳል። ይሄ የሆነው አጥር ስለሌላት ነው። አጥሯ ቢዘጋጅላት ህዝቡ በአንድ አካል፣ በአንድ መንፈስና በተረጋጋ ምሮ ፈጣሪውን ማመስገንና ማክበር ይችል ነበረ አጥሮ ባለመኖሩ ምክንያት ግን ይኸው ህዝቡ መኪና ያልፋል ህዝቡ ይተላለፍበታል እና ያ ችግር ፈጥሯል በሮቹም ባለመኖራቸው ሌሊት ለመጠበቅ ለጥበቃ ለሴኪሪቲም ችግር ፈጥሯል ቤተ ክርስቲያኑ ሰበካ ጉባኤና ቴክኒክ ኮሚቴ ልማቱ አራት በር ለማሰራት ወስኖ ከዛ ውስጥ ሁለቱን በአስቸኳይ ጀምረናል ሁለቱ በሮች እንደምታዩዋቸው ወደ 80 እና 90 ፐርሰንት አድርሰናል። በህዝብ ተሳትፎ በቤተ ክርስቲያኗ ጥረትና በእኚህ በአዲሱ በአባታቸው በንቡረእድ በአባ ንቡረእድ አማካኝነት እዚህ ደርሷል። ይሄ 80 ፐርሰንት የደረሰው በር በጥሩ ሁኔታ ማለቅ ይገባዋል። መጠነኛ ድጋፍ ቢያገኝ እንጨርሰዋለን። ቀሪዎቹ ደግሞ ሁለት በሮች እንደዚሁ መእመናንና እንስሳዎች እየገቡ የሚያስቸግሩን እነሱን ሁለት በሮች ደግሞ በጥሩ ሁኔታ ሰርተን ለመመኑ ለማስረከብ አስበናል። በጥሩ ሁኔታ የተሰሩ ዲዛይን ይወጣላቸው በሮች አሉ። በህዝብ ተሳትፎ በቅርብ በሩቅም ያሉ መእመናን ቢሳተፉ በጥሩ ሁኔታ እነዛን በሮች አድርገን ማስፈልጎ ወደ ቤተ ክርስቲያኗ መንገድ ነው እያሉ የሌላ አምልኮ አማኞች ልጆችም እንስሳትም በመሀከል በግቢዋ የሚያልፉ ያንን መከላከል ይቻላል ብለን እናምናለን፣ አጥሩና በሩን ከሰራን። በሌላ በኩል ደግሞ ጸበሉም እንደዚሁ በከፍተኛ ሁኔታ ጥናት ተደርጎበት በጥልቀት እስከ 3 ሜትርና 300 ሜትርና 220 ድረስ የሚገኝ ውሃ እንዳለ ተነግሮን ትልቅ ተቋራጭ አምጥተን ያንን ሰርተን ያው የተገለጸ ነው፣ በ220 ሜትር ድረስ ወርደን ጥሩ ንጹህ ደረጃውን የጠበቀ ውሃ ጸበል ወጥቷል። ይሄም ጥሩ ፓምፕ ተዘጋጅቶ በአንድ በጎ አድራጊ ልጅ እሱ ፓምፑን በከፍተኛ ዋጋ ገዝቶልን ወደ ጸበሉ ቤት አድርሰነዋል። ጸበሉ ቤት ግን ጥሩ ደረጃ አይደለም ያለው ለጊዜው በጣም ጠባብና ወንዙ አጠገብ በመሆኑ ያንን ቦታ መቀየር እንፈልጋለን። ጸበሉ ቤቱም እናንተኑ ወንድሞች እህቶቻችን አባቶቻችንን እየጠበቀ ነው። ሌላው ደግሞ የአብነት ትምህርት ቤቶች፣ የሰንበት ትምህርት ቤቶች አሁንም በዚሁ በየወንዙ ዳርቻ ያሉት ልጆቹ መማር ስላለባቸው የአብነት ተማሪዎች እነዚህ ያንን ልማት እየጠበቁ ነው። አዳራሽ ልንሰራላቸው ይገባል። እነዚህ እነዚህ ልማቶች በአጭር ጊዜ ለመስራት ጠንካራ ኮሚቴ አለ። ጠንካራ ሰበካ ጉባኤ አለ። የልማት ኮሚቴ፣ የመሀንዲሶች ኮሚቴ አለ። እነዚህ ሁሉ እጅና ጓንት ሆነው እየጠበቁ አሁን ባላቸው በጠነኛ ሪሶርስ በጠነኛ ሳንቲም ነው ይሄ የደረሰችው እቺ ቤተ ክርስቲያን። የተሻለ ደግሞ አስተዋጽኦ እና እናንተ ብትመጡልን በጣም በአጭር ጊዜ እነዚህ ኮሚቴዎች በጥሩ ሁኔታ ሰርተው በግልጽና በጥሩ ሁኔታ ሰርተን እናስረክባለን ብለን እናስባለን። እንግዲህ ልማቱ ምእመናን ካልያዙ ምንም መጓዝ አይቻልም። እንድትመጡልን በአክብሮት በድንግል ማርያም እና በቅዱስ ኡራኤል ስም እንጠብቃለን። በዚህ ዙሪያ አጠቃላይ ትልቁ ትኩረታችን ትልቁ ትኩረታችን አሁን የመጠለያውና ያው መኪናዎች እየተቀመጡ ሰው ሰው እየት ሆኖ ቆሞ ያስቀድስ እየት ሆኖ አምልኮ ይፈጽም የሚለው ነው እንጂ። ድምጹ ትክክል ነው፣ በጣም ነው የሚረብሽን። ግን ያ ለዛ እስከ አሁን ድረስ ቦታ አልሰጠ ነው ለዛ ቦታ ስላልሰጠ ነው። ይሄን ከተሳካልን በኋላ ግን ከዛ በኋላ ከነሱ አውርቶ መነጋገር ይቻላል በቀላሉ። እሱ ያ ነው ያለው፣ ግን ድምጹ በጣም ነው የሚረብሽን፣ በጣም ይረብሻል። ግን ከነገ ጀምሮ ከአሁን ጀምሮ ግን ከነሱ ጋር ተነጋግሮ መፍትሄ ማምጣት ይቻላል። መቅረፍ የሚቻል ነው። እሱ ቀላል ነገር ነው። ትልቁ የማይቀረፍን ግን ቅድም የገለጽኳቸው ይሄ ባህላዊ አምልኮ የሚባለውና ይሄ የድልድዩ የአጥሩ አጠቃላይ ይሄ ይሄ ያው ጊዜ የማይሰጠው ጉዳይ ስለሆነ ነው። መቤቴ ማርያም ወዳጆች፣ ቅዱስ ሱርያል ወዳጆች እዛም ላይ ትብብር እንዲደረግልን እንፈልጋለን። ዲዛይኑ ተሰርቶ ተዘጋጅተንበት ከሚፈለገው አካል ጋር ንግግር ተደርጎ ይሄ አቅም ውስን በመሆኑ በዛ ምክንያት ነው። ድልድዩን ለማስተካከል ወንዙም ደግሞ በተለያየ አቅጣጫ ነው የሚፈሰው። ያ ወንዝ ተስተካክሎ መንግስትን በሚቀበለው መንገድ አቅጣጫውን አስተካክለንለት ወንዙን ልማትም ለመቀጠል አስበናል። ከአጥሩ ጋር የወንዙና የድልድዩ ልማት የአጥሩ ልማት የጸበሉን ማጎልበት ስራ ለመስራት እንግዲህ ምእመናን፣ እቺ ቤተ ክርስቲያን እናንተን ነው የምትጠብቀው፣ እናንተ ልጆቿን ነው የምትጠብቀው። ቅዱስ ሱራኤልና የቅድስት ድንግል ማርያም ልጆች እዚህ ላይ እንድትረባረቡ በቤተ ክርስቲያን ስም በድጋሚ እንጠይቃለን። አመሰግናለሁ።